ስለ ትራፊክ ማስተላለፊያ መብራት ትርጉምና ተግባር አምስት አይነቶችና ከትራፊክ ፖሊስ የእጅ ምልክት ትርጉምና ተግባር ጋር ተያይዞ ደግሞ ሰባት አይነት ጥያቄዎችን ትጠየቃላችሁ። ታዲያ እነዚህን የኮምፒውተር ፈተናዎች ማወቅ ከፈለጋችሁ ይህ ቪዲዮ ለእናንተ ነው። እንደምን አላችሁ ውድና የተከበራችሁ የአውቶሞቲቭ ዞን ቤተሰቦች። በዛሬው ዝግጅቴ ላይ ይዤላችሁ የቀረብኩት ምዕራፍ ሦስት የመንገድ ትራፊክ ህግና ደንብ ከክፍል አራት የቀጠለውን አምስተኛውን ክፍል የትራፊክ ማስተላለፊያ መብራት ትርጉምና ተግባር ከትራፊክ ፖሊስ የእጅ ምልክት ትርጉምና ተግባር ጋር አያይዤ ነው። በዚህ ዝግጅት ላይ የሁለቱን ርዕሶች ማወቅና መያዝ ያለባችሁን መሰረታዊ ሀሳብ በሚገባ ከአብራራውላችሁ በኋላ እንደተለመደው ፈተና ላይ እንዴት እንደምትጠየቁ የሚያመለክቱ ጥቆማዎችን በጥያቄዎችና መልሶቻቸው ሰጥቻችሁ ዝግጅቴን አበቃለሁ። ቪዲዮን ላይክና ሼር አድርጉ ብዬ እና ትብብራችሁን እንደምጠይቃችሁ የቤተሰብ ቁጥራችን እንዲጨምርና ለእኔም መበርታቻ እንዲሁን ዛሬም እንዲሁ ተመሳሳይ ትብብራችሁን እንድታደርጉ በአክብሮት ላስታውሳችሁ እወዳለሁ። እንቅስቃሴ ከሚበዛባቸውና ከሚጨናነቁ መንገዶች አንዱ መስቀለኛ ወይም መገናኛ መንገድ ነው። መስቀለኛ የሚባለው አራት የተለያዩ መንገዶች አንድ ቦታ ላይ የሚገናኙና የሚገናኙበትም መንገዶች አብዛኛውን ጊዜ ማዕዘን የሚስሩ ናቸው። መገናኛ መንገድ የምንለው ደግሞ ሁለትና ከዚያ በላይ የሆኑ መንገዶች የሚገናኙበት ቦታ ሲሆን የሚገናኙበት ቦታ አብዛኛውን ጊዜ መዞሪያ ወይንም ከርብ የሆነ እንዲሁም ሁለት መንገድ ከሆነ ደግሞ ማዕዘን ሰርቶም ሊገናኝ ይችላል። በተረፈ መስቀለኛ መንገዶች መገናኛ መንገዶችም ውስጥ ሊጠቃለሉ ይችላሉ። ስለ ትራፊክ ማስተላለፊያ መብራት ስትማሩ መሆነ ስትፈተኑ ከግምት ማስገባት ያለባችሁ የዱሮ የትራፊክ መብራት ነው። ይህ ማለት ዲጂታሉ ወይንም ታይመር ያለው የትራፊክ ማስተላለፊያ መብራት በፈተናችሁ ላይ አይካተትም። በመስቀለኛ ወይንም በመገናኛ መንገዶች ላይ በሚፈጠሩ እንቅስቃሴዎች ላይ በተለያዩ አይነት ዘዴዎች ቁጥጥር ሊደረግ ይችላል። በመጀመሪያ ደረጃ እንቅስቃሴዎች ላይ ቁጥጥር የሚደረገው በትራፊክ ማስተላለፊያ መብራት ነው። ከዚያ ውጪ በተመሳሳይ ሰዓት ተሽከርካሪዎች መገናኛ መንገዱ ላይ የማይገናኙ ከሆነ ፊፎ በሚል ህግ መገናኛ መንገዱን ይተላለፋሉ። ፊፎ ማለት ፈርስት ኢን ፈርስት አውት ወይንም መጀመሪያ የገባ መጀመሪያ ይወጣል ማለት ነው። የትራፊክ ማስተላለፊያ መብራት በሌለበት ሁኔታ በመቀጠል ቁጥጥር የሚያደርገው የትራፊክ ተቆጣጣሪው ነው። እነዚህ ሁኔታዎች በማይኖርበት ጊዜ በሶስተኛ ደረጃ ቁጥጥር የሚያደርጉት ቅድሚያ የሚያሰጡ ምልክቶችና የመንገድ ላይ መስመሮች በጋራ ይሆናሉ። በአራተኛ ደረጃ እነዚህ ሁሉ በማይኖርበት ጊዜና የሚገናኙ ተሽከርካሪዎች በአንድ ያነሱ ከሆነ ቀኝ ላይ ያለ ቅድሚያ ያለው በሚል ህግ መሰረት ቅድሚያ እየተሳጡ በስርዓት ይተላለፋሉ። በመጨረሻም እነዚህ ሁሉ በማይኖርበት ጊዜ በስምምነት መገናኛ መንገዱን ወይም መስቀለኛ መንገዱን ይተላለፋሉ። የትራፊክ ማስተላለፊያ መብራቶች በመስቀለኛ ወይም በመገናኛ መንገዶች ላይ ከተለያዩ አቅጣጫ በመምጣት ላይ የሚገኙ አሽከርካሪዎችና እግረኞች ስርዓትን በያዘ መንገድ በየተራ መተላለፍ እንዲችሉ በተለያዩ ቀለማት ባላቸው መብራቶች መልእክት የሚያስተላልፉ የትራፊክ መቆጣጠሪያ መሳሪያዎች ናቸው። የትራፊክ ማስተላለፊያ መብራቶች በሚሰጡት አገልግሎት በሁለት ይከፈላሉ። እነሱም የእግረኛ ማስተላለፊያ መብራትና የተሽከርካሪ ማስተላለፊያ መብራት ናቸው። እግረኞች ተሽከርካሪዎች በሚንቀሳቀሱበት ወቅት መንገድ እንዲያቋርጡና ተሽከርካሪዎች በሚቆሙበት ጊዜ ደግሞ መንገድ ማቋረጥ እንዲችሉ የተለያዩ ቀለም ባላቸው መብራቶች መልእክት የሚያስተላልፉ የመቆጣጠሪያ መሳሪያ ሲሆኑ በውስጡም ከተሽከርካሪ መተላለፊያ መብራት ለመለየት እንዲቻል የእግረኛ ስዕል ወይም ምስል ይኖራቸዋል። የእግረኛ ማስተላለፊያ መብራት እንዳበራራቸው ቅደም ተከተል በሁለት የሚከፈሉ ሲሆን ቀይ የእግረኛ ማስተላለፊያ መብራትና አረንጓድ አረንጓዴ የእግረኛ ማስተላለፊያ መብራት በመባል ይጠራሉ። ትርጉማቸውም ቀይ የእግረኛ ማስተላለፊያ መብራት ሲበራ እግረኞች መቆሙ ወይንም መንገድ ማቋረጥ እንደሌለባቸው፣ አረንጓዴ የእግረኛ ማስተላለፊያ መብራት ምስል ያለበት ሲበራ ደግሞ እግረኞች ለእግረኛ መተላለፊያ የተሰመረ መስመር ውስጥ ብቻ በጥንቃቄ እንዲያቋርጡ የሚያስገነዝብ ማስተላለፊያ መብራት ነው። የተለያየ አቅጣጫ ወደ መገናኛው መንገድ በመምጣት ላይ ያሉ አሽከርካሪዎች በየተራ እንዲተላለፉ የሚያደርግ መብራት ሲሆን ከእግረኞች ማስተላለፊያ መብራት ጋር በቅንጅት ተሽከርካሪና እግረኞች በየተራ እንዲተላለፉ በማድረግ አደጋ እንዳይፈጠርና የትራፊክ መጨናነቅን ለመቀነስ የሚረዱ የመቆጣጠሪያ መሳሪያዎች ናቸው። የተሽከርካሪ ማስተላለፊያ መብራት ከላይ ወደታች በቅደም ተከተል ሲነበብ ቀይ፣ ቢጫና አረንጓዴ ቀለም ሲኖራቸውና አበራራቸውን በአራት ሲከፈሉ፣ አንደኛ ቀይ፣ ሁለተኛ ቀይና ቢጫ በአንድ ላይ፣ ሶስተኛ አረንጓዴ፣ በመጨረሻም አራተኛ ቢጫ ተብለው የሚከፈሉ ይሆናል። ይህ የተሽከርካሪ ማስተላለፊያ መብራት ሲበራ በሚበራበት አቅጣጫ ያሉ ተሽከርካሪዎች የማቆሚያ መስመሩን ሳያልፉ መቆም አለባቸው። ቀይ መብራት እየበራ አልፎ ማሽከርከር ለአደጋይ የሚያጋልጥ ከመሆኑ በተጨማሪ በሶስተኛ ደረጃ የጥፋት ዝርዝር ስር የተጠቀሰውን 1500 ብርና ለጥፋቱ የሚመዘገብ ሶስት ነጥብ ጋር የሚያስቀጣ ይሆናል። ማንኛውም አሽከርካሪ በመንገዱ ላይ በግልጽ ያልታወቀ ወይንም ሌላ አደገኛ ሁኔታ እንዳለ ተገንዝቦ ለተሽከርካሪ ማቆሚያ የተሰመረውን መስመር ሳያልፍ በመቆም አደጋ የማያስከትል መሆኑን ሳያረጋግጥ እንዲያልፍ አይፈቀደለትም። ይህ በግልጽ ያልታወቀ ወይንም አደገኛ ሁኔታ የምንለው ከሚከተሉት ውስጥ አንዱን ሊገልጽ ወይንም በመንገዱ ላይ ሊኖር ይችላል። አንደኛ የአደጋ አገልግሎት ተሽከርካሪዎችና አምቡላንሶች ሊሆኑ ይችላሉ። ሁለተኛ ፀጥታን ለማስከበር የሚንቀሳቀሱ የወታደር ተሽከርካሪዎች ሊሆኑ ይችላሉ። ሶስተኛ ባለሥልጣናትና አምባሳደሮች ሊሆኑ ይችላሉ። አራተኛውና የመጨረሻው በባቡር ሐዲድ ማቋረጫ ላይ የሚገኝ ሲሆን ባቡር የተሽከርካሪ መንገድ አቋርጦ ሊያልፍ እንደሆነ የሚያመለክት ነው። እነዚህ የማስተላለፊያ መብራቶች በአንድነት ሲበሩ ሁለት አይነት መልእክት የሚያስተላልፉ ይሆናል። አንደኛ በቀይ መብራት ቆመው የነበሩ አሽከርካሪዎች ለመሄድ መዘጋጀት እንዳለባቸው የሚገልጽ ሲሆን፣ ሁለተኛው ደግሞ ወደ መገናኛው መንገድ በመድረስ ላይ ያሉ አሽከርካሪዎች ለተሽከርካሪ ማቆሚያ የተሰመረውን መስመር ሳያልፉ በመቆም ለመሄድ መዘጋጀት እንዳለባቸው የሚያስገነዝብ ነው። ይህ የተሽከርካሪ ማስተላለፊያ መብራት ሲበራ በቀዩ የማስተላለፊያ መብራት ቆሞ የነበሩት አሽከርካሪዎች ቀድሞ ወደ መረጡት አቅጣጫ በጥንቃቄ ማለፍ እንዳለባቸው ያስረዳል። በዚህ ጊዜ ሁለት ጥብቅ ትዕዛዞችን መረዳት ይኖርባቸዋል። አንደኛ ወደ መገናኛው ወይንም መስቀለኛ መንገድ ቀድሞ የገቡ አሽከርካሪዎች በፍጥነት መንገዱን ለቀው መውጣት አለባቸው። ሁለተኛ ወደ መገናኛው መንገድ በመምጣት ላይ ያሉ አሽከርካሪዎች ለተሽከርካሪ ማቆሚያ የተሰመረው መስመር ሳያልፉ ይቆማሉ። አሽከርካሪው በመንገዱ ላይ ያልታወቀ ሁኔታ ሊኖር ስለሚችል ፍጥነቱን በመቀነስ ለተላላፊዎች ቅድሚያ በመስጠት በጥንቃቄ ማለፍ እንዳለበት የሚያስገነዘብ ሲሆን በሌላ ጊዜ ደግሞ የሚበራው በአብዛኛው የትራፊክ መጨናነቅ በማይበዛበትና በምሽት ወቅት አሽከርካሪዎችና ተላላፊዎች ለረዥም ሰዓት እንዳይቆሙ እንደ ሁኔታው በጥንቃቄ መተላለፍ እንዲችሉ የሚያገለግል ነው። ሁለት የትራፊክ ማስተላለፊያ መብራቶች ጎን ለጎን ሆኖ ከሚያስገድዱ ምልክቶች ጋር በጥምረት ሲሆኑ የሚያስተላልፉት መልእክት የተሽከርካሪ ማስተላለፊያ መብራት አናቱ ላይ አስገዳጅ ቀስት ሲኖረው የሚኖረው የተሽከርካሪ እንቅስቃሴ አስገዳጅ ቀስቱ በሚያዘው መሰረት ይሆናል። ለምሳሌ እንደምትመለከቱት በግራ በኩል ያለውን መብራት ሁኔታ ስንመለከት በግራ ረድፍ ላይ ያሉ ተሽከርካሪዎች መሄድ የሚችሉት ወደ ግራ ብቻ በመሆኑ ቀዩ መብራት ሲበራ የሚቆሙት አረንጓዴው ሲበራ ደግሞ የሚሄዱት ግራ ረድፍ ላይ ያሉት ብቻ ናቸው። በሌላ ሁኔታ ደግሞ ከጎን በቀኝ በኩል ባለው መብራት አናት ላይ ያሉት አስገዳጅ ቀስቶች ወደ ፊትና ወደ ቀኝ የሚያስገድድ ስለሆነ ቀኝ ረድፍ ላይ ያሉት ተሽከርካሪዎች አረንጓዴው መብራት ሲበራ እንቅስቃሴያቸው እንደ አስገዳጆቹ ቀስት ይሆናል። በመገናኛና በመስቀለኛ መንገዶች ላይ የሚደረጉትን የተለያዩ እንቅስቃሴዎች ከትራፊክ ማስተላለፊያ መብራት በመቀጠል ቁጥጥር የሚያደርገው የትራፊክ ፖሊስ ወይም የትራፊክ ተቆጣጣሪው ነው። በመሆኑም የትራፊክ ፖሊሱ ለማስቆም የተለያዩ የእጅ ምልክቶችን ሲያሳይ አሽከርካሪዎች ለተሽከርካሪ ማቆሚያ የተሰመረው መስመር ወይም የእግረኛ ማቋረጫ መስመር ውስጥ ሳይገቡ ትክክለኛ ረድፋቸውን ይዘው የመቆም ግዴታ አለባቸው። የትራፊክ ፖሊስ የእጅ ምልክትና ተግባርም በሶስት ሁኔታዎች ላይ ማለትም፣ አንደኛ በዚህኛው ባለ አንድ ረድፍ የድሮ መንገዶች ላይ፣ ሁለተኛ በዚህኛው ባለ ሁለት ረድፍ የቅርብ መንገዶች ላይ እና ሶስተኛ በዚህኛው ባለ ሶስት ረድፍ ዘመናዊና ስታንዳርድ መንገዶች ላይ እንዴት ተፈጻሚ እንደሚሆን አንድ በአንድ የማብራራላችሁ ሲሆን ለፈተናችሁ የመጀመሪያ ሁኔታ መሰረት በማድረግ ለኮምፒውተር ፈተና ራሳችሁን ታዘጋጃላችሁ። ነገር ግን ወደ ማሽከርከር ሙያ ውስጥ በምትገቡበት ጊዜ ከመጀመሪያው ሁኔታ ጋር ልዩነት ስላለው እንዳትደናገሩና እንዳትቸገሩ ሁለቱን ሁኔታዎች አብራራላችኋለሁ። የመጀመሪያውን ሁኔታ በቅድሚያ ስንመለከት፣ በምስሉ ላይ እንደምትመለከቱት ፊት ለፊት ያሉትን ተሽከርካሪዎች ለማስቆም በሀገራችን መንገድ ላይ ወይም ለቀኝ አሽከርካሪዎች ምን ጊዜም የምንጠቀመው ግራ እጃችንን ሲሆን ከኋላ ያሉትን ለማስቆም ደግሞ ቀኝ እጃችንን ወደ ጎን ቀጥ አድርገን በመዘርጋት ነው። ስለሆነም ፊታችንን በምንፈልገው የመንገዱ አቅጣጫ ዞርን፣ ከተለያዩ አቅጣጫዎች የሚመጡ ተሽከርካሪዎች በተመሳሳይ ፊት ለፊት የሚመጡትን በግራ እጃችን፣ ከኋላ የሚመጡትን ደግሞ በቀኝ እጃችን የምናስቆም ይሆናል። ስለ ትራፊክ ፖሊስ የእጅ ምልክት ትርጉምና ተግባር ሰባት አይነት ጥያቄዎችን ልትጠየቁ ስለምትችሉ ሁሉም መያዝ ይኖርባቸዋል። በመሆኑም አንደኛ፣ ይህ የትራፊክ ፖሊስ የእጅ ምልክት ከፊት ለፊት የሚመጡትን አሽከርካሪዎች ያስቆማል። ይህ የእጅ ምልክት ወደ ኋላ ቢዞር ቀይዋን አውቶሞቢል በተመሳሳይ ያስቆማል ማለት ነው። ሁለተኛ ይህ የትራፊክ ፖሊስ የእጅ ምልክት ደግሞ ከኋላ የሚመጡ ተሽከርካሪዎችን ያስቆማል። ሶስተኛ ይህ የትራፊክ ፖሊስ የእጅ ምልክት ከፊት ለፊትና ከኋላ ወደ መስቀለኛ መንገድ የሚመጡትን ተሽከርካሪዎች ያስቆማል። ከዚህ በኋላ የሚያስቆሙትን ምልክቶች ስለጨረስን እንዲተላለፉ ትእዛዝ የሚሰጡትን አራት የእጅ ምልክቶችን እንመለከታለን። ይህ የምትመለከቱት አራተኛው የትራፊክ ፖሊስ የእጅ ምልክት ፊት ለፊት ቆመው የነበሩ አሽከርካሪዎች ወደ ፊትና ወደ ቀኝ እንዲጓዙ ይፈቅዳል። አምስተኛ ይህ የትራፊክ ፖሊስ የእጅ ምልክት ከቀኝ ወደ ግራ ቀጥታና ወደ ቀኝ የሚሄድን አሽከርካሪዎች እንዲያልፉ ይፈቅዳል። ስድስተኛ ይህ የትራፊክ ፖሊስ የእጅ ምልክት ከኋላ ቆመው የነበሩ አሽከርካሪዎች ቀጥታ ወደ ፊትና ወደ ቀኝ ታጥፎ እንዲጓዙ ይፈቅዳል። ሰባተኛውና የመጨረሻው የትራፊክ ፖሊስ የእጅ ምልክት ከግራ ወደ ቀኝ ቀጥታና ወደ ግራ ታጥፎ የሚሄዱ አሽከርካሪዎች እንዲያልፉ ይፈቅዳል። ባለ ሁለት ረድፍ መንገድ ላይ ቀኝ ረድፍ ላይ ያሉት ተሽከርካሪዎች እንዲያልፉ ሲፈቀድላቸው ሁለት ማለፊያ አማራጮች ብቻ ይኖራቸዋል። ይሄውም ወደ ቀኝ ታጥፎ ማሽከርከርና ወደ ፊት ቀጥ ብሎ ማሽከርከር። ግራ ረድፍ ላይ ያሉት ተሽከርካሪዎች ደግሞ ወደ ፊት ቀጥታ፣ ወደ ግራ ታጥፎና ዞሮ መመለስን የሚከለክል ምልክት ከሌለ ወደ ኋላ ዞሮ ማሽከርከር ይችላሉ። ከዚህ ውጪ ቀኝ ላይ ያለው ወደ ግራ መታጠፍ፣ ግራ ላይ ያለው ደግሞ ወደ ቀኝ ታጥፎ ማሽከርከር ክልክል ነው። ወደ ግራ መታጠፍ የፈለገ አሽከርካሪ መገናኛ መንገዱ ከመግባቱ ወይንም ድፍን መስመር ውስጥ ከመግባቱ ከ50 ሜትር አስቀድሞ ግራ ረድፉን መያዝ ይኖርበታል። ወደ ቀኝ መታጠፍ የፈለገም እንዲሁ በተመሳሳይ ይሆናል። የቀሩትን እንቅስቃሴዎች ተመልክተን ተመልሰን እንገናኛለን። ሶስት ረድፍ ያላቸውን መገናኛ መንገዶች በሰፋፊ ከተሞች እና በቅርብ በተሰሩ መንገዶች ላይ ሲሆን በዚህ መንገዶች ላይ የሚደረጉ እንቅስቃሴዎች ከላይ ካየናቸው ሁለቱ ጋር ሲነጻጸር ሰፋ ያለ መገናኛ መንገድ ብዛት ያለው ተሽከርካሪ የሚያስተናግድ እና አነስተኛ የተሽከርካሪ መጨናነቅ የሚታይበት ሆኖ እናገኘዋለን። ቀኝ ረድፍ ላይ ያሉት ተሽከርካሪዎች በሁለቱ እንቅስቃሴዎች የተገደቡ በመሆኑ ወደፊት ቀጥታና ወደ ቀኝታት ታጥፎ ማሽከርከር ይፈቀድላቸዋል። ግራ ረድፍ ላይ ያሉት ተሽከርካሪዎች ደግሞ ቀጥታ ወደፊት፣ ወደ ግራ ታጥፎ ሌላ አቅጣጫ ላይ ማሽከርከር እንዲሁም ዞሮ መመለስ የሚከለክል ምልክት ከሌለ ወደ ግራ ዞሮ መመለስ ይችላሉ። መካከለኛው ረድፍ ላይ ያሉት ግን አማራጫቸው አንድና አንድ ብቻ ነው፣ ቀጥታ ወደፊት ማሽከርከር ብቻ። ጠቅለል ስናደርገው እነዚህን ዋና ዋና ነጥቦች መርሳት የለባችሁም። አንደኛ፣ የትራፊክ ማስተላለፊያ መብራት በአበራሩ በአራት እንደሚከፈልና የአበራሩም ቅደም ተከተል ከላይ ወደ ታች ቀይ፣ ቢጫና አረንጓዴ እንደሆነ ሁለተኛ፣ ብልጭ ድርግም የሚል ቀይ መብራት ሲበራ ያለውን ትርጉም። ሶስተኛ ቀይና ቢጫ መብራቶች በአንድነት ሲበሩ አሽከርካሪዎች ምን ማድረግ እንዳለባቸው በሚለው ሀሳብ ውስጥ ሁለት አይነት መልእክቶችን መያዝ ይኖርባቸዋል። አራተኛ ቢጫ ማስተላለፊያ መብራት ብቻውን ሲበራ ሁለት ጥብቅ ትዕዛዞችን መርሳት የለባቸውም። አምስተኛ ብልጭ ድርግም የሚል ቢጫ መብራት ሲበራ የሚያስተላልፈው መልእክት ማወቅና መያዝ በመጨረሻም ስድስተኛ ሰባቱን የትራፊክ ፖሊስ የእጅ ምልክት ትርጉም ማለትም ሶስቱ የሚያስቆሙና አራቱን የሚያሳልፉ ትዕዛዞችን ፈጽሞ መዘንጋት የለባቸውም። እንደተለመደው እነዚህን ጥያቄዎች በጥንቃቄ ስሩና ተመልሰን እንገናኛለን። መልሱን የጥያቄው መጨረሻ ላይ ታገኙታላችሁ። የተከበራችሁና የተወደዳችሁ አድማጭ ተመልካቾቼ የዛሬው ክፍል አምስት ዝግጅቴ በዚሁ ተጠናቋል። በዚህ ቻናል ላይ የሚለቀቁ ትምህርታዊ ዝግጅቶች በቀጣይነት ለእናንተና ለወዳጆቻችሁ እንዲደርስ ሰብስክራይብ፣ ላይክና ሼር እንዲሁም ስሜታችሁንና ሀሳባችሁን ሊገልጽ የሚችል ማንኛውንም አስተያየት ካላችሁ ደግሞ አስተያየት መስጫው ላይ የማስቀመጥ ነጻ ፍቃድ እንዳላችሁ ልገልጽላችሁ እወዳለሁ። ድረስ መልካሙን ጊዜ ተመኝችላችኋለሁ።